ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለውላችሁ እግዚአብሔር ይመስገን። በጣም በጣም በጣም ተጠበቃቸው። በቃ በየሚዲያው ስንከራተት ነበረ። በቃ ዛሬ አይመጡልኝም ምናምን ብዬ ነበርና የልብ ካውያዎች መጥተዋል ማለት ነው እና ቃ ሲመጡልኝ እንዴት ልቤ ደስታ እንደተሰማው ልቤ እንዴት ሀሴት እንደተሰማው ለነግራቸው አልችልም። ወይኔ ዛሬ ምን በማንን አይችልተኛ ነው ነው ያልኩ። ለዚ ዞረሰን ብሩክ ላይ ዩቲዩብ ተለኳል ማለት ነው። እሱም የሚገርም የሚገርም የሚገርም የሚገርም ነገር ማለት ነው እና በጣም በጣም በጣም እኔ እርሱን ሳየው ራሱ እንዴት እንዴት እንደደነገጥኩ ማለት ነው። እንዴት እንደደነገጥኩ መጀመሪያ ብሩኬን አደንቋል። ነው ብሩኬን የማደንቅበት ምክንያት መጀመሪያ ተመልካችን አስታራቂ አድርጎ ተመልካችን አስታራቂ አድርጎ ነው ይሄን ቪዲዮ የሰራው ማለት ነውና ባይዘዌይ፣ እንደዚህ አይነት ቪዲዮ ብሩክ ሰርቶ አያውቅም። ባይዘዌይ ማለት ነው። ሀይሚና ትዝ ካላችሁ አዋሳ ላይ እሷናት አብረን ማደር እንፈልጋለን። አይገባክም፣ እንደሚያምን ብላ ብላ የሰራችሁ ማለት ነው እና ያን ቪዲዮ ስሰራ በጣም ብዙ ሰው ተቀባብሎባት፣ አንቺ በቃ ይሆናል አይደለ ሴትነትን የሚያስንቅ ስድብ ተሰድባ ነበረ ማለት ነው እና ያን ነገር ለማጣት መሰለኝ ብሩክ ዛሬን እየሰራው ማለት ነው እና ሀይሜ እንደ አጋጣሚ እርቦይን ነው ብላ ምናምን ቴክስት ጽፍለት ወደ ክላሱ የምመጣበት አጋጣሚ መጣና፣ እሱ ይሄኛውን ነገር አሰበ። በቃ ክላሴ መምጣቷን ምግብ ሁሉ ውስጥ ክላሱ ስለምትመጣ ግዴታ ምንድን ነው አብረን እንደርላት አለው። ምናምን ብሎ ይህን ነገር ቀመር ቀምሯል። ካሜራ አዘጋጅቶ መጀመሪያ ግን ሙሉውን ቪዲዮ ሳናይ በፊት መጀመሪያ ሙሉ መጨረሻውን ሳናይ በፊት እሱ ተናግሯል። ቤተሰብ እናንተና ማለ ልኬ ነው ምንም ነገር ቢፈጠር ምናምን ብሎ ኦልሬዲ ያው ፋሚሊ፣ እሷ ደግሞ በዩቱብ ቤተሰቦች አትደራደርም እና ያው በዛ እንትን ብሏል። ሲቀጥል ሀይሚ መጣች። መጀመሪያ ሀይሚ ስትመጣ በጣም ደስ ያለኝ ፓርቷ ማለት ነው፣ እንትን አለች ነግቢ ምናምን ውሰጂ ምናምን ሲላት፣ ልብ ብላችሁ ካያችሁ ማለት ነው በጣም ፈርታለች። የሆነ እየፈራች ነው የተጠጋችሁ ማለት ለምን፣ እንደ እንደዚህ ነገር እኮ ብሎኝ ያውቅ ምናምን አለች። አመመኝ ምናምን ሲላት ደግሞ ደነገጠች። በጣም ነው እንትን የምትለው ማለት ነውና፣ በቃ አብረሽኝ እንድታድር ይፈልጋለሁ፣ ራሴን በጣም እያመመኝ ነው፣ እያዙሬ ነው፣ ማሳጅ ይፈልጋለሁ ምናምን ሲላት ጊዜ እን እንዲምኑ ነው የሚያመን እኮ አላመመኝም፣ አብረን አደለ እንደ የዋል ነው ምናምን ትለዋለች ማለት ነው። እና እሷ ከዛ እያለ በቃ እኔ እኔ ራሱ ማለት ነው እኔ አደለም ሀይሚ፣ እኔ ራሱ እዛ ቁጭ ብዬ ሳየው የእውነት እየመሰለኝ እንደ ምኑንም በቃ የእውነት አቀማመጡ ሲሪየስነቱ ምናምን ስማ፣ በ የእውነትን የሚያስመስሉ የእውነት የእውነት ማለት ነው ግን ሀይሚ ጀግና ጀግና ጀግና፣ የእውነት በክብር የማትደራደር ማለት ነው። የእውነት ምንም ነገር ሲቀር ይቀራል። ገባችኋል? ማን ሴት ናት? ፍቅረኛዋ ዱባይ ድረስ አምጥቶላት ትኬት ቆርጦላት ማታደር ማለት ነው፣ ግን እሷ የራሷ አላማና የራሷ ፕላን ስላላት ክብር ስላላት የሚቀርመውን ነገር ታስቀድማለች ማለት ነው። ገባችሁ አደለ? የእውነት የእውነት ጀግና ነሽ። የእውነት ጀግና ነሽ። በዚህ አድንቅሻለሁ። በቃ በጣም ደነገጠች። ፊቷ ራሱ በጣም በጣም ፊልም መሰለ የሆነ ሳለ አለቀሰች። በቀንቧ ሁሉ ሊመጣ ነበረ ማለት ነው። በጣም ሊመጣ ነበረ ማለት ነው። እና በቃ ደነገጠች በጣም። እንዴ ብሩክ ማላቀ ብሩክ ሆንክብኝ እንዴ ከመጀመሩ አንተ እንደዚህ የምትለው ለምትናገረው ነገር ተጠንቀቆ ተቆጠብ ምናምን፣ በኋላ የሰማ አካል ምናምን ነገር ግን የሆነ ነገር ግን ካፋ ምልጧት ብላለች። ግን እኔ አልናገርም ማለት ነው። እና ካፋ ምልጧት የሆነ ነገር ብላለች። እና እናታ እኔና አንቺ ብናድር ምን ችግር አለው? አይገባሽም። እንደ እኔና አንቺ እኮ ፍቅረኛ ማቾች ነው ምናምን ብሎ በጣም ያጣደፋል። በቃ ሲሪስ የሆነ ማለት ነውና በቃ ወይኔ ምናምን በቃ እኔ ራሱ በጣም ነው የደነገጥኩት ማለት ነው። በቃ ቁጭ በሰነ ስርዓት ቁጭ በይ ምናምን በቃ ሲያመናጭቃ ምናምን ማለት ነው። የእውነት ላይ የሚመስለው ማለት ነው። እሷ ግን ስርዓት ያዝ እንጂ እናንተ ከመጀመሩ አንድ ላይ የምናድረው ሲያስቀጥ ያመሃል እንዴ? እዚህ ማንም የለም ምናምን ብለህ ነው እንዴ? በቃ አረብስማ እኔ እንጃ እኔ እንጃ እኔ እንጃ እኔ እንጃ። ግን እሱ ራሱ ደነገጠ በጣም ደነገጠ ማለት ነው። እኔ እኔ ደግሞ ሀይሚ ባይዘዊ እንትን በጣም በቃ የሆነ ሳለች ፌንት ትሰራለች ትወርቃለች ምናምን ብዬ ራሱ በጣም ደንግጬ ነበረ ከምላችሁ በላይ ማለት ነው። ነገር ግን ብሩኬ አረብስማ አንተ እየበለጥ ካት ነው ሀይሚ እየተበለጠች ነው በፕራንክ ማለት ነው እና ግን ብሩኬ ከባድ ነው። አራት ወቅት ወቶ ገልተው ግን በእናት ታሳዝንም በሰው ሀገር ላይ የኔ ጨው ምስል ልበልልሽ የኔናት ማለት የኔ ድንቡሽቡሽ ምን ላርግሽ እንደው የኔናት በቃ ደነገጠች። አላመነችም ራሱ ኮ ፕራንክ መሆኑን ማለት እንጃ። እኔ በሁለተኛው ቅርቅ ምናምን አይታ ይሆናል ይሄን ነገር ይለቀቅል ያለች እንጂ አታትለቀቅቀው። በቃ አላመነችም ራሱ እሺ ምን ልበል በቃ ካሜራውን ወደዛ አርግልኝ ምናምን አለች። ከዛ ሂጂ ውጪ ስላት ምግቡን ሰጥቷት ማለት ነው በቃ ላመነች አሁን እንደዚያ አስደንግጣት አሁን ምግቡ ራሱ ይበላላታል። ክው አስደርግሀት አይ ብሩኬ ይስራን ይስጥ አርግ አስደንግጣሀት ማለት በቃ ድንግጥ በቃ ክው ነው ያለችው። በቃ በጣም ነው የደነገጠችው ማለት ነው። የእውነት በጣም ድንግጥ በቃ እንትን በቃ አንድ አላሰበችውም በቃ ገባችኋል። የሆነ አይ ብሩኬ እንደዚያ አያደርግም ብላ ስለምታቅ አንድ ደግሞ እንደማታድርግም ስለምታቅ ነው በኮንፊደንስ እራሱ መታ በር በርሌ እሷ የመሰላት በርሌ የምታቀብላት ነው የመሰላት ግን አንተ